ራሄል በባቢና በጽናት መሀል ገብታ ያው እያቦካች እየፈጨች እየጋገረች ልበላችሁ እንደዛ ነው። ግን ይሄ ነገር አሁን አዲስ የደረሰኝ መረጃ ምን መሰላችሁ? ይሄን በጽናትና በብሌን እርምጃ ሊወስድ የታዘዘው ልጅ ሁሉም ነገር እንደሚያከሽፍ አንዳንድ ወሬዎችን ሹክ እያሉ ነው፣ እየወጡ ነው ማለት ነው። ያው ትላንትና እንደሰማችሁ ከሆነ ጸባይ ካስተካከልክ ጸባይ ካለህ የደስታዬ እነግርሃለው ብላው ነበረ። በቃ እንደው አንቺ መተናገሪ ከሆነ ደስ ሲልሽ እንኳን ደሳለሽ ሲከፋሽ ደግሞ አይዞሽ ማለት ነው ያለብን፣ ደስታውን ላትነግሪን ከፈለግሽ ብሏት ነበረ። እሷ ደግሞ ምን አለችው? ጸባይ ካለህ ጸባይ ካስተካከልክ ይነገራል እሱም እንደ ሁኔታው እንደ ጸባይ ሁኔታ ብላ ነበረ። አሁን ይሄ ነገር ትናንትና ባቢ ላይ የተፈጠረውም ይሄ ሆን ብላ እንዳደረገችው ደሞ እሱ እንትን ለማለት ነው እንጂ ምንም እንትን ፈጠረ ነገር የለም ነበር። ሹዬ በሉኝ አና ደከዋታ ሩማ አይ ራሱን እንደቆሸሸና ራሱን እንዲጠላ ከጽናትም ጋር ይሄ ነገር ሌላው ደግሞ የትም ቢሄድ ህግም ቢሆን በቃ ወይ ደፍሮኛ ምናም እንደዚህ ለማለት ይሄ ለማስፈራሪያ የያዘችው ፎቶ እሱ ሰክሮ በደንብ እሷ እንደ ወጠጣች አይመስለኝም። ሲጀመር ራሱን ሳተው እሱ ነው በደንብ ጠጥቶ ማለት ነው እንደፈለገችው እንትን ብላ ይሄ ነገር ደግሞ ለማስፈራራት እንደተጠቀመችውና አውቀ እንደሆነ የዚህ የደለለው ወይም ደግሞ እንደ ጸባይ የተባለው ልጅ የእሱ እነግረዋለች እሱ ደግሞ የባቢና የፅናትን ፍቅር እንዲቀጥል ያው ትላንት ባቢን ጋር ሄዶ ነበረ እንዳያችሁት ከሆነ ማለት ነው ስለዚህ አሁን ደግሞ ምን ተደረገ መሰላችሁ በቃ ይሄ እውነት እውነት ከሆነ ማለት ነው እውነት ያድርገውና ይሄ የሰማሁትን ነገር እውነት ያድርገውና ሁሉም ነገር የባቢ እንደነገረው ውሸትም እንደሆነ ሆን ብላም እንደሆነ እሷን ባቢ እንደምትፈልግና እሱን ማጥቃት ስለሆነ ይሄንን እንትን ያው ተጠቅሙበታለች። ይሄ ደግሞ ባቢን ነግሮታል ማለት ነው። ስለዚህ ምን በተፈጠረ ነገር የለም፣ እሷ ጋር ሆን ብላ እንዳደረገችው ከዛ በኋላ የችኛው ሴትዮ ጭራሽ ከዚህ ልትባረር ነው፣ ብታምኑ ባታምኑ ማለት ነው። ከየት በሉኝ፣ ከባቢና ከጽናት ውጭ እንትን መሀል ልትባረር የሚያባረረት ማን ነው? እንዴ ነው የሚቀጥለው? በቢነፅናት ተጋብተው ይሄ አዲሱ ልጅና ብሌንም ደግሞ ተጋብተው አንድ ላይ በየቤታቸው ማለት ነው፣ በአንድ ቤት እንዳይመስላቸው። ስለዚህ አሁነ የተደረገው ይሄ ነው። ጥሩ ነው። ያው ሰውን ጉድጓድ ስትቆፍሩ ራሳችሁ እንዴት የምትገቡ። ይህም አንዱ የማሳወቅ ዘዴ ነው ማለት ነው። ስለዚህ አሁን የሚፈጥረው እንደዚህ ነው። የችኛው ጭራሽ ከነጨዋታ ውጪ ለማድረግ ነው። አሁን ይሄ እንዲህ ባለፈው እንደው ለምን መጣ ይሄ እንደ በመጨረሻ የተጨመረው ልጅ እንዲ ምን አይነት ነገር ነው እያልኩ ነበርና ግን አሁን እየወደድኩት ነው ማለት ነው። ስለዚህ እሷን ያለችውን በሙሉ እንትን ብሎ ብሯም ቀፍሎ ይሄ የምታዘው ነገር ይሄ ሊፈጽምላት ምናምን አይደለም። ያው በፍቅር ቅረባት አለችው፣ በፍቅር ነው ቀረባት ግን እንደ እሷ የውሸ ሳይሆን የእውነት ነው ቀረባት ማለት ነው። በቃ ወደዋለች እሷም ወደደችው። ይገባል ስላንት አይታቸው ታለን እንዴት ስትሽኮረመም እንደነበረች የጽናት ስትነግራት፣ ራሱ የሆነ ነገር ልነግርሽ ነው ብላ ያው ልጅ ደግሞ አወቀችው። ጽናት ቀድማ ነው ጠራችበት። እንዴት አወቅሽ ስትላት፣ ብለሽ ስትሽኮረመም ራሱ ያስታውቃል አለችው። እውነቱ ነው። ስለዚህ ሁለቱም ተዋዷል። ግን ራሄል እንዳለችው ሊጠቀምባት ምናምን አይደለም። የእውነት የእውነት ነው ማለት ነው። ስለዚህ አሁን ደግሞ ይህን ሲሰማ ጭራሽ በቃ እንደው ነጌ ከነጌ ወዲያ ላግባሽ የሚላት ይመስለኛል። ስለዚህ ከጨዋታው ውጭ ሆናለች። ከዚህ በኋላ የለሽም፣ መጨረሻ ባዶሽ ነው የምትቀሪው። ልንገርሽ ብዬ ነው ራሄል ማለት ነው። ካላወቅሽ ልንገርሽ ብዬ ነው እና ባቢና አዲስ ሎጅ ጨዋታቸውም ጓደኝነታቸው ጓደኝነታቸው በተለይ ያው የሄደ ነው ትናንት መርቶ ነገሮች ነበረ ጽናትን በጣም እንደምትወደት አንተ ፍቅርህ ማሳደስ እንዳለብህ ፍቅርህን ማለት ያለብህ አንተነህ

እንደዚህ አይነት ነገር ይቅርብሽ። ወጥቀል ነው ይሄ ምን አከል በብርሽ ጉልበት መቆፈር የለብሽም። ያው እንግዲህ ያው አንድ ነገር በብር ኃይልም ሆነ ለማድረግ ለማድረግ ከፈለግሽ ይሄ እንትን የለውም እድሜም የለውም አጭር ነው ማለት ነው እና በለ ፍላጎቱ ያልመጣ ነገር ከዚህም ስንወጣ ኖርማሊ ከሷ ከራሄልም እንትን ስንወጣ ኖርማሊ ይሁን በብር ኃይል በጉልበት ይሄ ብቻ በሆነ ኃይል ተጠቅማችሁ የእናንተ እንዳልሆነ እያወቃችሁ በኃይል በጉልበት ብቻ የእናንተ ማድረግ የምትሞክሩም ያደረጋችሁ ማላችሁ ነገር ግን ግን ይሄ እንደዚህ አይነት ነገር እድሜ የለውም። እድሜ በጣም አጭር ነው፣ ቶሎ ነው የሚከሽፈው። ለምን መጀመሪያ ሲመጣ በእውነተኛ ስላልመጣ ማለት ነው። ምድ ብቻ ሰው ስለፈራችሁ ስለተፈራችሁ፣ በሆነ ቦታ ተሰሚነት ስላገኛችሁ፣ የሆነ ቦታ ስትሄዱ ሰው ስለሚሰማችሁ ስለሚያዳምጣችሁ ሰው ስለሚከተላቸው ብቻ የእውነት ያልሆነ አንዳንድ ሰውን የሆነ ሰውን እንደንትን የሚያመልክ ወይም ደግሞ በቃ ከፈጣሪ ቦታች በላይ የሆነ የሚመስለው ሰው አለ። በቃ እሱ ብቻ የሆነ ትክክል ትክክል ያልሆነውም ነገር ትክክል ብለው ብዙ እንትን የሚሉ ሰዎች አሉና፣ ይህ ምንም ተሰሚነት ቢኖራቸው ትክክል ካልሆነ ትክክል አልሆነም ብላቸው ላይ ናቸው። በነገራችን ላይ ያው ህልናችሁ እውነት እንዳልሆነ ያቃል። ግን የሆነ አይ አልሸነፍም ባይ አለ አይደል? በቃ ውስጣችሁ እያወቀ የእናንተን ለማስመሰል ስለምትሞክሩ ይሄ ነገር ኳቸው እድሜው አጭር ነው። በቃ ሆን በቃ እናንተ ምናልባት ትልቅ ሰው ልትሆን ትችላላችሁ። ትልቅ ቀራን ፈጣሪ በቃ ተሰሚነት አላችሁ። በቃ ያ በቻ ሰሚነት ስላላችሁ ብቻ ያልሆነው ነገር ራሳችሁ ለማድረግ ወይም ደግሞ ፍርድም ቢሆን መፍረድ እውነታው እያወቃችሁ ትክክለኛ ካልፈረዳ ደፍሎ ነገ በኔ ነውና ትክክል ያልሆነ ነገር እናንተ በጉልበት ብቻ በእንደዚህ አይነት ራሳችሁ ለማድረግ ስትሞክሩ እድሜው በጣም በጣም በጣም በጣም አጭር ነው። አዎ፣ ከኋላ ደግሞ ድባጣቸው ነው የሚያወጣው። አዎ፣ የምር ስለዚህ አሁን ራሄል ምትን ያው ከዚህ የተወሰደ ነው እና ያም ሆነ ይህ ያው እንትን ተብሏል ሰምተሻል። ብቻሽ ነው የምትቀሪው በፒ ፅናትን መቀጠላቸው አይቀሩም፣ አይቀሩ አንቺ በአስዩ በፎርጅት ወይም ደግሞ በፌክ ነገር አስፈራርታሽ ወደኋላ የምትመልሻቸው እንዳይመስልሽ። ልጁም ደግሞ እንዲጠቀምብሽ ነው። አበቃ ታውቂያለሽ። በዚያች በጉልበት በኃይል አያቸው አይደል? የብሌን እናት ቤተ ክራይታለት የፈለገች ቀን ግደስ ተጠቀመችባት። ከዛ አሁን አላቀሽም ከከፈልሽ ዳስሽ ክፈሌ አይዶን ኬር ብላ ታላች። በቃ እንደዚህ ናቸው እኮ ሰው ስትንትን ስትሉ ስታገፉ እንደዚህ። ምክንያቱም በእውነት አልመጣ ያችኛውን ደግሞ በእውነት ተመጣ ነው መስላት መጀመር አይታችኋል። አሁን ደግሞ እሷም ትምህርት ይሆናታል ማለት ነው። ስለዚህ ጉልበቻችሁ አትሙ ለማለት ያህል ነው። ሰላማችሁ ይብዛት። ቪዲዮ ላይክ አድርጉት። ባይ ባይ